እኛን ለቆነውአኔቤተሰስወርቅናላለ ሰላም ሰላም! ውድ እና የተከበራችሁ የኛ ቤተሰቦች የኛ ፋሚሊዎች እንዴት ናቸው? ቤተሰብ እኛ አለን፣ ሁላችንም ደህና ነን። ያው ዛሬ ማለት ያው አብዬ ጋር ነኝ። በዚህን ጊዜ አብዬ ጋር ነኝ እና አብዬ ያው ብዙዋችሁ ደግሞ አብዬ ናፍቃናለች፣ አብዬ ናምጥብኝ፣ አብዬ ናምጣልኝ እያላችሁ ነበር። በዛ መሰረት ዛሬ አብዬ ጋር ነኝ፣ ከአብይም ጋር ነኝ እና ቤተሰብ መናገር አልፈልግም፣ እንዲህ ብዬ መናገር አልፈልግም። ምክንያቱም በጣም በዚህ ሰዓት በማይሆን ስሜት ውስጥ ነኝ ያለሁት። የሚደብር ስሜት ውስጥ ላይ ነው ያለሁት። ትናንትና ካያችሁት ቪዲዮ አማን ሃያት ነግራኛለች ማለት ከእሱ ጋር እንደምንገናኝ ነግራኝ ነበር። ይቅርታ እንደምንባባል ነግራኝ ያው፣ ስመጣ እሱ ሌላ ቦታ ከሌላ ሰው ጋር እንደሄደ ቪዲዮ ላይ ማየውት እና በጣም ከፍተኛል። ቤተሰብ እንዲህ ብዬ መናገር አልችልም፣ የከፋኝ እንትን ማለት ነው። ምክንያቱ ብዙ ነገር አስቤ ነበር፣ ብዙ ነገር እንትን ብዬ ነበር። ሰው ሆኖ ማይሳሳት የለም፣ ሰው ሆኖ ማያጠፋ የለም እና አጥፍቼ ያለውና አጥፍቼ ለጥፋቴ ይቅርታ ለመጠየቅ ያው ከዩቲ ጋር አውርተና ብላኝ ሄድኩኝና፣ ትንሽ አርፍጄ ነበር፣ አልደረስኩም ነበር። እስከሚጫኑበት እስከ መኪና እስከሚገኝበት ቦታ ሄደናል አላገኘው ነው እና ቤተሰብ ከፍቶኛል፣ በጣም ከፍቶኛል። ምክንያቱም ብዙ ነገር አሁን እኛ ከዚህ ከአዲስ ልጅ ራሱ መታ ነበር አለችኝ፣ ዩቲ። እኔ አላየኋትም ነበር አልደረስኩባትም ነበር። አዲስ ልጅ እንደመጣች እና ቪዲዮ ላይም ስላየሁት ከእሷ ጋር ነው የሄዱት። እኛ ምንም አንልም። ስለነበረን ጊዜ ቆይታ ከልብ እናመሰግናለን። ለእኛ ጥሩ ነህ እና ባለበት ቦታ ያው ፈጣሪ በሰላም ያኑሬ ወንድሜ እና ቤተሰብ እንዲህ ብዬ ደግሞ ስነግራችሁ በጣም ከፍቶኛል። እኔ እንጃ የሆነ ለእናንተ እንደዚህ እንትን ስል የሆነ አላል እምባ አምባ ይለኛል ማልቅ በቃ አልቅስ አልቅስ ይለኛል። ለምን እንደሆነ እኔ እንጃ። ያው በመጀመሪያ ሰዓት እንደዛ ሆኜስ መጀመሪያ ሰዓት ገና ጅምር ላይ ህመሜን ስለነገርኳችሁ ያው ትረዱኛላችሁ ብዬ ነው እምባ እምባ የሚለኝ እና ቤተሰብ ብዙም እንትን አልበላችሁ እና ዛሬ ቤት በተኛውበት ጠዋት ላይ ዩቲ ከኔ ጋር መጣ ነበር። መጣውን እዚህ ቤት ውስጥ ካብዬ ጋር ስራ እየሰራች ነው። እና ቤተሰብስ እስቲ ከዩቲም ከዩቲ የሆነ የምትለው ነገር ይኖራል ዩቲ ቤተሰብ ሰላም በይ። ሰላም አለይኩም። ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ ደህና ነኝ ደህና ነኝ ማለት አይከፋም። ማንም ከኛ ጋር ቢርቅም አብሮንም ቢሆን አልሐምዱሊላህ ነው የምንለውና ከዛ ሰው የማንጠብቀውን ነገር ነው ያየነው። ጀሚል እኔ ማውራት እየከበደኝ ነው። በይ እየመጣ ነው። የሚያስቅስ ነገር እኮ ያለን ያለው ነገር መናገር ነው። እኔ ላይ ምንም ሙሉ ነገር ታውቂያለሽ፣ ሙሉ ነገር እየተፈጠረው ነው አይተሻል እ ማወራው ነገር የለም፣ ምናምን ነገር አይባልም። ቤተሰቦች እነኔ እንትን አልኩኝ፣ ወላሂ ማለት ተስፋ ሰጥቻቸውኝ ነበረ። ምክንያቱም እናንተ እንደማስታርቃችሁ ምናምን ነበረ። ትላንትና ያወራውላችሁ አይታችሁ አይታችሁታል ግን አሳፈርኳችሁ። ገባ እዚህ ጋር ደግሞ እኔ አፋለኝ ብዬ መምጣት አልችልም። እኔ ጀሚል አኩር አኩርተኸኛል ወንድሜ፣ ወላሂ አኩርተኸኛል በጣም ምክንያቱም እኔን አክብሮ አድርግልኛል፣ ኩትኝ ነገር አድርጎልኛል። እንደማንም ትቶኛል ሄደም እኔ ንቀት ነው ነላ ትናንትና እኔ ላይ ያደረገው ነገር ለኔ ንቀት ነው። ተመችቶት ሊሆን ይችላል፣ ጥሩ ነገር አግኝቶ ሊሆን ይችላል። ይመችህ፣ በጣም ደስ ብሎኛል ለኔ እንደዚህ ከነበረ የኛ ግንኙነት ምናምን የሁላችንም ልጅቷ እንዲ ከነበረ ደስ ይላል። አይ አንደኛ ያናደደኝ በዛ ጉዳይ ነው። ምክንያቱም እዚህ ጋር እኔ እናንተ ለማስታረቅ ነው አይደል እንዴ? ወደዚህ ወደዛ እያልኩኝ ያለሁት ሁላችንም እዚህ ጋር ያለነው ካሜራ ማኑን፣ ብዙ ሰው በውስጥ በኩል የሚያወራኝ ሰው በጣም ብዙ ነው። ቤተሰቦቼም እንደዛው እያበረታቱኝ ነው። ግን ባዳ ሰው ማለት እኛማ ማናቀው ሰው መጥቶ እዚህ ጋ እንዲህ እንዲህ እንዲህ እንዲህ ብሎ እንዲያወራኝ አልፈልግም። በተለይ ደግሞ በእናንተ ጉዳይ በማያገባው ነገር ገብቶ አፉን እንዲከፍትብን አልፈልግም። ሶ እዚህ ጋ እነሱ ወንዶች ናቸው። ወንዶቹ እንዲያወራት አልፈለኩኝም ነበረ። እኔ እንደማውራት ነበረ የፈለኩትኝ፣ ግን ነላ እንዳወራት እንኳን ፍቃደኛ አልሆንኩም። በጣም ደስ ይላል፣ ከኔ እሷ አበልጣብህ ከሆነ ኦኬ ችግር የለውም። እኛም ከብዬ ጋ ያለውን ነገር ነግረናታል፣ በደንብ ነግረናታል። አብዬ አሁን ጥሩ ሁኔታ ላይ ናት ያለችው። ቤተሰብ ሁሉንም ነገር ታውቃለች፣ አብዛኛውን ነገር ታውቃለች። አልሀምድሊላ እና ገርሟታል እሷ ራሱ። እኔ በጣም ደብሩኝ ስለነበረ ጠዋት ነው የመጣትኝ እነ ጀሚል ጋና ብዬ ጋ እዚህ እንደሆኑ ስለማቅ ጠዋት ነው የመጣትኝ። እና አልሀምድሊላ ጥሩ ጊዜ እያሳለፍን ነው እስካሁን ባለው ከጎናችን ሰው ቢርቅም እኛ በርትተን ጠንክረን ወንድሜን ጥሩ ቦታ ላይ እኔም ጥሩ ቦታ ደርሰን እናሳፍራችኋለን። ለእኛ መጥፎ ነገር የምትመኙ ሰዎች ማለት ነው፣ እኛን የከዳችሁ ሰዎች ምንም እናሳፍራችኋለን። እንደዚህ እንትን ብለን አንቀርም። እንዲ ደብሮን እኔ ለዛ ሰው ባሰብኩኝ ሌላ ነገር ነው የተባልኩትኝ። በስልክም ለማውራት ሞክር ያለኝ ግን በጣም ተስፋ እንድቆርጥ ነው የተደረግኩትኝ። አላህ ጀዛክን ይክፈልህ። ምንም አልልክም። እንደዚህ ከነበረ ለኛ የሚገባን ቡቲ ቆይ እኔ አሁን ትላንትና የተሰራው ቪዲዮ ከነ ልጅቷ አንቺን ማውራት አልነበረባትም። እኔ አለመድረሴ ነው ፣ አንደኛ እኔን አለመድረሴ ነው። ገብቶሻል? አንቺን ማውራት አልነበረባትም። ገብቶሻል? ሲቀጥል፣ የሚሄድበት ቦታ ካለ አንቺ ጋር መጥቶ ላንቺ እንትን ብሎ አይደል ነበር? እሱ ችግር የለውም ግን እኔ እኔ በራሴ የምፈልገው እኔና እሱ ነው ማለት የተቀያየሙ ያ ነገር ደግሞ ለመፍታት ዊና ሞከረ። እኛ በራሳችን አልሆነም አይደል? አንቺ ደግሞ አልሻረን። እኔ አንቺ ስላልሽኝ ነው አይደል የመጣሁት፣ እኔ ቤተሰብ ማለት ነው። እኔ አንደኛ ነገሩ ተጸጽቼበት ነው። ምክንያቱም ያረኩት ነገር ትክክል አይደለም፣ ቤተሰብ። ትክክል ስላልሆነ ተጸጽቼ መጥቼ እንደዚህ እንደዚህ እንደዚህ ብናደርግ ስትለኝ እሺ አልኳት። ምክንያቱም ሶስታችንም ጓደኛሞች ነን። የሆነ ክፍተት ሲኖርብኝ እኔ ክፍተት ሲኖርብኝ እሷን ትሸፍንኛለች እሷ ክፍተት እሱ ክፍተት ሲኖርበት እሷ ትሸፍናለች። እንደዚህ እየተሸፋፈን ነው የምናልፈው እና እንደዚህ እንደዚህ እንደዚህ ስትለኝ ዩቲ እንደዚህ እኮ ነው እኔ እኔ እኮ ሳልረዳ እና ጥፋቱ ከኔ ነው ሙሉ ነገር አስረድሽ ያለው ሰምተሻል ምንም እኮ እንደዚህ የምታዝኝበት ነገር የለም እቺ አይኔ እንደዚህ ታበታችሁ ማየት አልፈልግም ነበር ምክንያቱም እኔ ፕላን የነበረኝ ወላሂ ትልቅ ቦታ ላይ ደርሰን የኛን ውድቀት የሚመኙ ሰዎችን ማሳፈር ነበር የምፈልገው ማለት ታውቃላችሁ ብዬ አስባለሁ ጀሚልን በተለይ ጀሚልን እኛ እንሻላለን ማታ እኮ ማለት ነው ማታ አብዬ ማለት ነው እ አማን የት ነው አማን? ለምድሮ የማይመጣው ወይስ ሰሙን ጠፍቷል ብላኝ ማለት ነው ማታ በቃ ልተኛ እንትን ብላኝ ማለት ነው የት ሄዷልና። አሚ አሁን ራሱ በጣም ደብሯት ወድ ላይ ተጣልተናል፣ ምናምን ምናምን ስንላት የት ነው ተደብቆ ተጣልተናል። ዳንች ራሱ አለ የትም ተደብቆ ብላችሁት ነው ተደብቆ። እና ለማንኛውም ማለት ቤተሰብ የኛ ወንድማችን ባለህበት ቦታ ከልጅቷም ታም ጋር ይሁን በቃ ልጅ ታም ያለች፣ አይ ጀሚል ወላሂ አትሳቀኝ፣ በጣም እየተበሳጨው ነው። ምክንያቱም እስካሁን ከሆነች እንደዚህ እንድታደርግ ያደረገች እኔ እመጣለሁ እንደ ትልቅ ሰው ነበር ማስበው፣ ወላሂ ምሬ ነው ነላ አስተዋይ ነው ጎበዝ ነው ብዬ ነበር ማስበው። ግን ሴት ልጅ አሳሳቸናት አንዳንድ ጊዜ እንደዛው ሆኖ ጥሩ ሴቶች አሉ ምናምን፣ ግን ልጅቷ እንትን ሌላ ነገር ለመሆን ከሆነ እንትን እያለች ያለችው እኔ አዲስ አበባ እሄዳለሁ

ጓደኛ ለጓደኛ ይጣላል ይታረቃል፣ ስንት ነገር ይሆናል አይደል? ይታረቃል አይደል? እኔም በሰዓቱ አጥፍቻለሁ። ይበቃ፣ ለኔ ትክክል መስሎ ነበር የታየኝ። አልተሻል ግን ትክክል አይደለም። አጥፍታል ተባልኩኝ። እኔ ትናንትና፣ በቃ እኔ ቤት ሮጬ ስመጣ ማለት፣ በጣም እንትን ትራንስፖርት አልነበረም። ና ብላኝ፣ እዛ ጋ ሮጪ ስመጣ በጣም ደክሞኝ ነበር ትራንስፖርት የለም እና በቃ የምትታረቀው ምናምን ነገር መስሎኝ ነበር። እኔ ሙሉ ለሙሉ ተስፋዬ እንደምትታረቁ ነበር። በቃ ያ ነበር የመሰለኝ። እሱ ደግሞ ያው ቦታው ላይ ሲደርስ የለም እና ማለት እሱ አስታራቂ የለም ወይ የሚለን ሰው ገላጋይ

ያው እንደራሴ ሆኖ ደግሞ ወንድም አገኘው። እሱም የኔ እንትን ሳይረዳኝ ለቆኝ ሄደ፣ ለቆኝ ሄደ። ታውቂያለሽ ብዙ ነገር አስበን ነበር፣ ብዙ ነገር ይሁን ያለም ነው ያቀር ነው ነገር ነበር። እሻ ታውቂያለሽ፣ ብዙ ነገር አውርተናል። እና ተው በቃ፣ እኛ መበርታት ነው አይደል? ያለብን ለአብዬ ስንል፣ ለልቡ ስንል፣ ለራሴ ስትል አንዳችን አንዳችን ለአንዳችን ነው አሁን ላይ ያለን። እኔ ይኸውልሽ እህቴ እኔ በቻልኩት አቅም ነገራቶች ለማስተካከል እኔ ከዚህ ቤት ድሮ ከቤት አልወጣም ነበር። የምሬ ነው። ምክንያቱም ከማንም ሰው ጋር አልግባ ከሰዎች ጋር አልግባባም ነበር ከሰው ጋር እንደዚህ አልገናኝም ነበር። ታውቂያለሽ ሰው የለኝም ብዬ አስብ ነበር፣ ግን ሁሉም ተቀየረ። ብዙ እህቶች ብዙ ብዙ አበርተ የሚያበርቱኝ እህቶች እንዳሉኝ ተሰማኝ። አሉኝም ወንድሞች አሉኝ ብዬ ተሰማኝ። ገብቶሻል? የሆነ ከሐዘኔ ወጣሁ እና አሁን ደግሞ በቀደመት የሆነ የማይሆን እንትም ገብቼ ነበር ታውቂያለሽ። ቤተሰቦች ዛሬ ሲቀጥል ቪዲዮ ላይ መምጣት እኔ ከዚህ በኋላ አልፈልግም። ምክንያቱም ይሄ ነገር ቪዲዮ ላይ በወጣ ቁጥር ነው የማይሆን የማይሆን ነገር ተቀራርብን ያለው እና በውስጥ ብንጨርሰው እኔ ደስተኛ ነኝ። ጀሚል እና አብዬንም ባይከፋት ባይደብራት፣ ይቲ እኔ የለም በቪዲዮ መውጣት አልፈልግም። ምክንያቱም ሁሉም ነገር በውስጣችን ነው የምንጨርሰው። ከዚህ በፊትም ብዙ ነገር አድርገናል። ገብቶሻል ብዙ ጊዜ ተጣልተን ብዙ ጊዜ ተኮራርፈናል ግን በውስጥ ነገርም በውስጥ ነው የምንጨርሰው። አይደል አይደል? እንደዛ ነው፣ በውስጥ ነው የምንጨርሰው። ግን ያው በቃ እኔ ምንም መናገር አልችልም፣ በቃ ምንም እንድትልም አልፈልግም። ሁሉም በሆዱ የያዘው እኛ አሁን ላይ እየተፈጠረብን ያለውን ነገር ሁላችንም የሚያዘው በውስጣችን፣ እና እኔ ያለ ቪዲዮ ለመምጣት እሞክራለሁ ከኛ ጋር ላለ ኢንሻላህ፣ አብዬንም እንዳይከፋት ለማድረግ እንሞክራለን። በጣም ደብሯታል። ሰው ሁሌ እንዳያጣላት ትለን ነበር። ባለፈውም ተናግሬያለሁኝ። ግን ዕጣ እንትን ሆናታለን ከእኔ ይልቅ እና ደብሯታል። እሷም ያው ቪዲዮ ላይ እንድገባ አልፈልግም። ከእኔ ይልቅ ማለት ነው ከእኔ ይልቅ አማንን ነው የምትሰማው። የሆነ እሺ የምትለውም ከአየሽ ማለት ነው፣ እሱን ነው እና በቃ እዚህ መጥቼ እተኛለሁ እና ምን ሆናል። ተጣልታችሁ፣ አንዴ ከመሀላችሁ ሰይጣን አታስገቡ። ለልጅ ብዙ ጊዜ ማለት ነው እንደዚህ እንትን በቃ ሳንጣላ እራሱ የለም ብቻችን ተለያይተን ከመጣን። ተው፣ ከመሀላችሁ ሰይጣን አታስገቡ። ተው፣ የእናንተ መለያየት የሚፈልገው ብዙ ሰው ነው። ምንም አያውቅም ማለት ይቻላል። ገና ህፃን ልጅ ታውቃላችሁ። እንደ ህፃን ልጅ ነው። እንዲህ ሰውነቱ፣ ግዝፈቱ ምናምን እንዳታዩት። ገና ህፃን ልጅ ነው ወላሂ ነገራቶችን ቀጥታ እንጂ የሚያየው እንዲባደርግ እንዲመጣብኛል እንዲባደርግ እንዲመጣብኛል ብሎም ያስብ ብሎ የሚያስብ ልጅ አይደለም። እኔም አውቀዋለሁ፣ ግን ሰው ማለት ነላ በሰዓቱ የተረዳውን ነገር አላውቅም እኔ በስርዓትም ሊነግሩኝ ስላልቻሉ ነው። ለእናንተ ራሱ ግልጽ አድርጌ ለመናገር ያልቻልኩትኝና አማን፣ እኔ አሁንም ቢሆን ነገር ካለው ከቻልክ እንደዚህ አትሁን። ወላይ የሚያዋጣህን አንተንህ የምታውቀው ግን እንትን አያታለህ፣ ሴት አታታለህ፣ ቁሳቁስ አያታለህ፣ እንደዛ ነው እየመሰለኝ ያለው። የሚያዋጣ ጓደኛ ነው፣ ወንድምክ ነው፣ አብረኸው የነበርከው ከስር ከመሰረቱ ከአብዬ ጎን ከሁሉም ጎን የነበርከው። እኔ እንታውኝ በቃ ችግር የለውም። ግን ወንድምክ በጣም እያዘነ ነውና አብረሃችሁት አብረኸው ብትሆን እኔ ደስ ይለኛል። አኩታቀም ደሞ ነገራቶችን ለማስተካከል ሞክራለሁ እና ከዚህ በላይ እኔ ማውራት አልፈልግም። ይፈርሻል። አንቺማ እኮ በርትተሻል። በጠዋቱ መተሽ ቤቱን አጸዳሽ። ኧረ አሁን አብዬ ቡና አፍሉ እያለች ነው። ሄደን ቡናው ብናፈላው ደስ ይለኛል። ለአራተኛ ለአራተኛና ለአምስት ጊዜ ነው ቡናው። እኛ ማለት እኔም ዩቲም ቤተሰቦች የሚመኙት ማለት ነው። እኔ ከልብ የምመኘው ወንድሜ ባለህበት ቦታ ሰላም ይብዛልኝ፣ ባለህበት ቦታ ሰላም ይብዛልኝ። ያው ጥሩ ነገር ነው የምንመኝ፣ የለ ሁሌም ማለት ነው ሁሌም ላይ የገባው ሰይጣን ወላሂ ያውጣው። ጥሩ ነገር ነው የምንመኝ፣ ምክንያቱም የአንድ ቀን አይደለም በአንድ ቀን ጥፋት አይደለም እና ከዛ በፊትኛ ብዙ ነገር አድርገናል። ያም ማሰብ ነበረብን ያ አብዬን ይዘሻት ነኝና ቤተሰቦችን ሰላም ትበልና፣ ያው ቤተሰብ፣ ያው እኔ ምንም ምለው ነገር የለም። ባለበት ቦታ ሰላሙ ይብዛልኝ የኔ ወንድም እና ሁሌም እንድታቅ የምንፈልገው ነገር ሁላችንም አንተን በጣም ነው የምንወደ። ያው አብዬ አብዬ ሰላም ባያቸው፣ ሰላም ባያቸው፣ ቤተሰብ ያው አብዬ አማን ናፍቆሻል ዋ በአማርኛ በአማርኛ ና ነው የምትያድር፣ ናፍቆሻል በደንብ ናፍቆሻል፣ ይምጣ በአማርኛ በአማርኛ ነው እምጣልኝ ነው። እና ቤተሰብ አማን በጣም ናፍቆኛል፣ ይምጣ እያለች ነው። ይህ ቪዲዮ ታዩ አለ ብዬ አስባለሁ። አብይ እንኳን እናፍቅሃለች ለእኛ ብቻ አይደለም። አብዬ አቦ አማንን ማለት ነው። አማን አጥፍችበታለው፣ ይቅርታ ልጠይቀው ስመጣ ከሌላ ሰው ጋር ወደ ሌላ ቦታ ሄዷል እና አብዬም ሉባባ ትንሽ ወደ ውጭ ወጣ ብላ ነው። አብዬም ደህና ነች፣ ሉባባም ደህና ነች። ቤተሰብ ሁሉኛ ጋር ሰላም ነው። እናንተም ጋ ሁላችሁም ጋ ቤተሰብ ሰላም ይሁንላችሁ። እና ቤተሰብ ዛሬ የምለው ነገር ሁሉም ጥፋት የኔ ነው። እስከ ዛሬ ባለው እስከ ዛሬ ደቂቃ ባለው ጥፋት ሙሉ የኔ ነው። ከልብ ከልብ ይቅርታ አብዬ፣ እና ተሰናበች እሺ። አማን እኔ ነላ ነው አምለው ነላ እኔ እንትና አይፎግር ሁል ጊዜ ልካለሁ እና አይፎግር ነገራቶች አያጣሉክ እና ከቻልክ ነገራቶችን አስበህ ረጋ ብለህ በችኩልነት ሳይሆን ረጋ ብለህ በኔጌቲቭ መንገድ አታስበውና ብታወራን ደስ ይለናል። መተህ እንደሄድ ካቃለሁ ችግር የለውም ግን ተረጋጋና፣ ነገራቶችን እንደ ህፃን ሳይሆን እንደ ትልቅ ሰው እናስብ። ሌላ ምንም አለንም እና እናንተንም እናመሰግናለን። ቤተሰብ በያላችሁበት ቦታ ሰላማችሁ ብዝት ይበል። እንወዳችኋለን። አብዬ ቻው።